ብዙብኝ ሰጥቼሽ ባፈቀርኩሽ እንዴት ተጠባበቂ ታደርግኛለች? ማለት አልገባኝም። በደንብ ገብቶሻል። ምናልባት ግን እኔም መረዳት ከፈለግሽ የበፊት ፍቅረኛ ስለመጣ እኔም መቶሽን አልጠላሁትም። አባባሌ ተረድችሻል? ስለዚህ እኔ ተይኝ፣ በቃ። ቆይ፣ እንዴት አወቅህ? አቅም ብለሽ ነበር። ያ በጭራሽ እንደዚህ አይነት ሴት አትመስለኝም ነበር። ላስረዳ፣ እባክህ፣ ትንሽ ጊዜ ስጠኝ። ጊዜ ሰጥቼሽ ማኮ፣ የደረሰብኝን አየሁት። እሺ፣ እውነቱን ልንገርህ እውነቱን መናገርሽ አንቺ ልብ ያለው ናፍቆትና ጉጉትሽን አይቀይረው፣ ቀይሮታል። እባካ አድምጠኝ፣ የተናደድኩት ከአንቺ ስለሆነ እንጂ ከሌላ ሴት ቢሆን ኖሮ ምንም አይመስለኝም ነበር። ያ አምኜሽ ነበር፣ አፍቅሬሽ ነበር፣ ልዩ ሴት ነሽ ብያምን ነበር። እባክ ዘድንግል ቦታዬን አታሳጣኝ። አንዴ ብቻ አድምጠኝ። ምን እንዲፈጠር። የነገሩ ሰዎች ሙሉ ታሪኩን አያውቁትም። ተነግሮኝ ሰሆን በገዛ አንደበትሽ የተናገርሽን ሰምቼ ነው፣ የራሽን የተቀዳ ድምፅ ነው የሰማሁት ምን ታየታውርቼ? ማለቴ ማን ሰጠህ? ምን አውቃለሁ። ዋናው ቁም ነገር ማውራቱ እሷን እውነቱ ነው። ያ በጣም ነው ያፈርኩብሽ። ልክ ነህ፣ ልክ ነህ። አሳፍራለሁ። እንደዛ ማሰብ አልነበረብኝም። እባክህ አሁን ግን ይቅርታ አድርግልኝ? እንዴት አድርጊ። ገና ሳታየው እንደዚህ ሆንሽ፣ ብታገኘው ደግሞ ምን ሊፈጠር እንደሚችል አላውቅም። መልዕክቱ እስኪደርስ ድረስ እንደዛ ነበር ማስበው አሁን ግን ልክ እንዳልሆንኩ ገብቶኝ ተቀይሬያለሁ አሁን ላይ ልቤ ውስጥም ሀሳቤ ላይ የሚያለኸው አንተ ብቻ ነው እባክህን ፍቅር ይቅርታ አድርግልኝ ያው ገና አላወኩሽም ደግሞ ፍቅር መወዳደር ካለው በጣም አስቸጋሪ ነው በቃ ለጊዜ ንኝ አንቺ ግን መቼ ነው የምትተውኝ? ደግሞ ምን አደረግሽ ልትለኝ ነው? ያደረጋችሁትማ ራስሽ ነው የምታውቂው? ቆይ እኔ እና ልጄ በሰላም ብንኖር ምናችሁ ይጎዳል? ማን ሰላም አትሁኑ አላችሁ? እናንተ እናንተ ናችሁ ሰላማችን የነሳችሁ። እኔ ከልጅ ጋር ተበጣበጣ አላልኩም። ታዲያ ያ የተረገመ ባልሽ ነው እንዲህ የሚያደርገው። ስለሱ እኔ ምን አውቃለሁ? ደሞስ ምን አድርጎ ነው? መቼም አንቺን አላምንም። ስሚ ከዚህ በኋላ እኔና ልጄ በእናንተ ምክንያት እንጋጭና፣ አንቺንም እሱንም ወየውላችሁ። ቆይ ምን ተፈጥሮ ነው በእውነት? እኔ ምንም አላውቅም። ስለ ድርጅቱ የድሮ ታሪክ ማን የነገረው? ይህ ምን የድሮ ታሪክ ነው ደግሞ? ድርጅቱስ ምን የድሮ ታሪክ አለው? የባልሽ እንደነበር ከዛ በኋላ በአንቺ ስም እንደነበር ሁሉም አውቀው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 በጭራሽ እንደማያገኘው ንገሪው። የት አግኝቼ ነው የምነግረው? እዚህ እየመጣ ያይሽ የለን። መቼም ባለፈው ቤቴ መጠጣችሁ ስትጎኖች እንደነበር አትረሹ። ባለፈው የመጣው ቤቱን ለማየት ነው። እስከ ዛሬ ሲመጣ የነበረው ደግሞ አንቺን ለማየት። ይህ ማለት ደግሞ በቤቱን አሳቦ ያይሽ ነበር ወይ ደግሞ ትተያዩ ነበር ማለት ነው። ተስፋዬ፣ ቆይ ከዚህ ሁሉ አመታት በኋላ እየጠረጠርከኝ ነው? አዎ ጠረጥርሻለሁ። አንቺ እና እሱ እኔን ለመጣል የማትፈነቅሉት ድንጋይ የለም። በዛ ላይ እስከ ዛሬ ሰላም የነበርኩትን ሰውዬ በእናንተ ምክንያት ሰላሜን አጣው። እኛ እንደሆነን ምን ማረጋገጫ አለ? ስጀመር ከእናንተ ውጭ ጠላት አለኝ? አረ ተው ተስፋዬ፣ የኃጢአትን ስራ መወጣጫ አታድርገኝ። እሱን ተይ ባክሽ፣ አስመሳይ ብቻ። ግን ስሚ ከዚህ በኋላ በእኔና በልጅ መካከል ብትገቡ እኔን ያርገኝ ምነው እማማ በሰላም ነው? የተጨነቅሽ ትመስያለሽ። አይ አልተጨነቅኩ። በሀሳብ እኮ ተውጥሽ ወደዚህ ወደዛ ስትያየውሽ። ልንቀሳቀስ ብዬ እኮ ነው። ምነው ደህና አይደለሽም እንዴ? ፊትሽ ደህና አይደለም። አዎ። አይ ትንሽ እንቅልፍ አልተኛው። በዛ ድንግል ምክንያት ነው እንዴ? ታወቅሽ? እንዴት ይጠፋኛል። ለምን እኔ እያሱን እንደናፈኩትና እንደፈለግኩት እንዲያቅ ፈለግሽ አልገባኝም። ዘድንግል አወቀ እንዴ? አዎ አውቋል። የበፊት ፍቅረኛ እንደናፈቀኝና አሁን ደግሞ በሱ ምክንያት ግራ እንደተጋባሁ አውቋል። እና ምን አለ? መጠባበቂያ ያረግሽኝ አለኝ። እያሱ የኔ ልጅ መሆኑን አወቀ እንዴ? አንቺ የነገርሽው መስሎ ነበር እኮ። ስለ ነገሩ ምንም አታውቂም እንዴ? ረ እኔ ነኝ እኔ ነኝ ለምን ነገርሹ ግን ማማ ልጄ ልቡ እንዲሰበር አልፈለኩም ይሄ እንዳይሆን ነበር የፈለኩት ደግሞ ተነጋግራችሁ መፍትሄ እንድታገኙለት ብዬ ነው ልክ ነሽ እኮ ማማ ግን ማወቅ የነበረበት በዚህ መልኩ አልነበረም ለምን አሁንም ከመጎዳት አላዳርሹማ በጣም ተናዶ በጥፊ መቶ ሄደ ምን እጁን አነሳብሽ በጣም ያሳፍራል ቆይም ጠና እንነጋገራለን እንዴ እኔ እንደነገርኩሽ ማወቅ የለበትም። አንቺ እንደነገርሽኝ ሳይሆን ሁሉንም ነገር ተደብቄ እንደሰማሁ አድርጌ አናግረዋለሁ። ለምን በሰዓቱ አላናገርሽኝም ቢልሽስ? ንዴትህን ላለማባባስ ብዬ ነው እለዋለሁ። ተይው፣ ምንም አትበይው። ለምን? ይሄ ነገር መስተካከል አለበት። ለወደፊታችሁ ጥሩ አይደለም። ዛሬ ዱላ ከጀመረ ነገ መስመር ያልፋል። ቢሆንም ይሄ እኮ የእኔ እና የሱ ጉዳይ ነው። አንቺ እንደሚስት ልታወሪው ትችያለሽ። እኔ ደግሞ እንደ እናት ልጄን ማስተማር አለብኝ። እባክሽማማ እንዳይበሳጭ የባሰ እንዳነጣላ። አይዞሽ፣ እናት እንጂ እንደሚስት አልቆጣው። ይልቃች እንደሚስት ተቆጩ። እንዴ ከአሁኑ መማታትን አታስለምጆ እንጂ። ወይኔ ጉዴ፣ ምን አለ ባልተናገርኩ። እንዴት አድርከ አለቀ? ደስታ እንዲዘልቅ አልቻለም። እንዴት? ምን ነው? ትናንት አንተ ከሄድኩ በኋላ ዘድንግል ስለ ድርጅቱ አመጣጥ ጠይቆ ነበር። ታዲያ የምኑ ይከብዳል? ቀለል አድርገህ። አንተ እንደሆነ መንገድ ነው። ስለ ድርጅቱ አመጣጥ ሁሉም ነገር አውቆ ነው የመጣው። ምን ነገረው? ማን? ግልጽ እኮ ነው። ህይወት ወይ ገረመ ነው የሚሆኑት። ባለቤትህ እንኳ ልትሆን አችልም ምናልባት ገረመው ነው የሚሆነው። እንዴት ጠረጠርክ? ከእሱ ውጭ ማንም ሊሆን አይችልም። ምክንያቱም ድርጅቱ የእሱ ስለሆነ የእሱ እንደሆነ ዘድንግል እንዲያቅ ፈልጉ ነው የሚሆነው። ታዲያ ለዚህ ስራው ህይወት ያገዞች አይመስልህም? በጭራሽ አታደርገውም። ለምን አታደርገው? ምክንያቱም ይህን ነገር ካደረገች ገረመው የበፊት ባሏ እንደሆነ ይታወቃል። ይህን ደግሞ ዘድንግል እንዲያውቅ አትፈልግ። እኔን በደለኛ አድርጋ ባሏዋና ሰው አንድ ላይ ያዩኋቸው ለመናገር ፈልጋ ቢሆንስ? ያንተን ባለቤት ደግሞ እንደገደሏት አንተ ስለምትናገር ይሄ እንዲታወቅ አታደርግም። አዎ ልክ ብለሃል። ስለዚህ ሰውዬ መረጃ ጣን ማለት ነው። አናጣ ቀን እየጠበቅ ነው። ባለፈው በሮዳስ እንዳንቀጣው እሷም አመለጠች። ግዴ ለማለቃ ትንሽ ጊዜ ብቻ ነው እተማመንባለሁ። የልጅቷን ነገር እንዴት እያደረገ ችግር የለውም። ትንሽ ጊዜ ብቻ ታገሰኝ። ልጅቷንም ገረመውንም በእጃችን እናስገባቸዋለን። ሄለው እሺ፣ እመጣለሁ። በጠዋቱ ነገር ነገር አይበልሽ። አሁንም እያስፈራራሽኝ ነው። እያስፈራራውሽ አይደለም፣ እየመከርኩሽ ነው። ነገር ነገር አይበልሽ። እንሽ አይለኝም። ዛሬ ጥሩ ሙድ ላይ አይደለሽ መሰለኝ። አዎ፣ አይደለሁም። ምን ነው፣ ለምን ምናምን እንኳን አላልሽም? ያው ላይ አስችል አይሰጥም። አልገባኝም፣ ለምንድን ነው? አይዞሽ ምትይ እንዴ? ለአጽናናሽ ብዬ ነው። ምንኝ ያለው እንዴ? ጥሩ ሙድ ላይ አይደለም አላልሽም? ለዛ ብዬ ነው። አይመስለኝም የሆነማ የምታውቂው ነገር አለ። ለምሳሌ ምን? አላውቅም፣ ብቻ ግን እንደዛ እየተሰማኝ ነው። የእኛ ንግስት ምንም አይሰማሽ። እኛ ንግስታችን እንድታዝንብን እንኳን አንፈልግም? ለምንድን ነው እንዳላዝን የማትፈልጉት? ያው የወደፊት የዘድንግ እጮኛ ስለሆነሽ እኔ ባልቀበለውም ማለት ነው። የሆነማ የምታውቂው የሰራሽ ነገር አለሽ። እኔ ደግሞ ምን መስራት እችላለሁ? ዝም ብዬ መፎከር ብቻ አይደል እንዴ ስራዬ? አሁን ትለቂ

ደህና ነኝ ይኸውልሽ እንዴት ነሽ አለብሽ ደህና ነኝ አሁን ቅያሜ ላነሳ ነው ማለት ነው እንዴት ይኸው እየመጣሽ እየጠየቅሽኝ ነው እንደዛ ከሆነማ እንደውም ከዚህ ቤት አልጠፋም ኖሽ ልጅ ምን ድረማ ፊትሽ ልክ አይደለም በቂ ረፍት አላገኘሽም ትንሽ ድካማ አልወጣልኝም መሰለኝ ለዛ ነው ታዲያ እንደዛ ከሆነ ሻወርና መሰጃ ነቃነቃ እንድትይ ምነው ሮደስ ሮደስ ሄሎ አለቃ፣ እንዴት ለፍቃዱ? ተጠፋፋልኩ። ኧረ አለው፣ ያው ትንሽ ስራ ቢዚ አድርጎኝ ነው። እንዴት፣ ለምን አዲስ ነገር አለ እስካሁን? በምን በምን ጉዳይ? ተስፋዬ ቤቱም ስራውም ላይ ምንም አዲስ ነገር የለም። ያው ከተስፋዬ ጋርም ብዙ ተገናኝተን አናቅም። ታዲያ ምን ነው ቢዚ ያደረገ? በፊት ያልሰሯቸው አሁን መስራት ያለብኝ ስራ፣ እሱን እየሰራው ነው። አይ ጥሩ፣ በቃ ነገር እንገናኛለን። አንዳንድ ነገሮችን ማውራት አለብን። እሺ አለቃ ቻው። ትንሽ ጠብቀኝ። ህይወቴን ትርጉም እንዳሳጣው ህይወትን ትርጉም አሳጠዋል። እንዴት ነው አሁን በደንብ ተረጋጋሽ? አሁን ትንሽ ቀለል አለኝ። ማታ ወይም ጠዋት ያልተስማማሽን ነገር በልትሻል ማለት ነው? አዎ ጠዋት የበላሁት ትንሽ አልተመቸኝ ነበር፣ አሁን ሲወጣ ግን ትንሽ ሰላም ተሰማኝ። የሆነ የሚቀመስ ነገር ህያብ ታምጣልሻ? ታዲያ፣ አይ ይቆይም። ካልሽሽ፣ አላስጨንቅሽም። እኔ ምልሽ የኔ ልጅ ባለፈው ጠይቅሻ አለው ብዬ ስለ ወንድምሽ ምንም የተሰማ ነገር የለም? አይ እስካሁን እንኳ ምንም የለም። ታዲያ እስር ቤት ስሄደሽ አልጠየቅሽው እንዴ? ማሚ፣ ከእስር ቤት እኮ ከወጣ እኳ አመት አለፈው። ምን የት ነው ታዲያ አሁን አይታወቅም መቼም አንችና እሱ በጣም ነው የምትዋደዱት እንዴት አስችሎች ዝም አልሽ አስችሎኝ ሳይሆን አንድ ቀን ወንድሜ እንደሚመጣ ስለማቅ ነው ያኔ ደሞ ሮራስ ሙሉ ሰው ትሆናለች የነገረች ነገር አለ እንዴ አይ ማምዬ ታውቅ የለን እንዴ እሱን ሰውን ሰርፕራይዝ ማድረግ ይወዳል አዎ እሱማ ልክ ነሽ ይወዳል በቃ ሊድ ማምዬ አይንሽን ሊዋ ብዬ ነው የመጣሁት ለምን ትንሽ አትጫወቺም? አይ ሳይብስብኝ፣ ሂጂ። ሆስፒታል ቼክ ልደረገው። ደግሞ ሌላ ቀን አዳር እንመጣና በሰፊው እንጫወታለን። እሺ በይ፣ አባትሽን ሰላም በይልኝ። ደግሞ ከሆስፒታል ስትወጪ ደውዪልኝ፣ እሺ? እንዳልጨናነቀ። እሺ፣ እሺ ምን ማለት ነው? እዚህ ምን ታደርጋለህ? ማለት ያለቃይ ቤት አይደል እንዴ? ቢሆንስ፣ በዚህ ሰዓት እዚህ ምን ትሰራለህ? ህይወት መፈረም የነበረባት ወረቀት ነበረ፣ አሁን እሱን ልቀበል ነው የመጣሁት። እንደዛ ከሆነ ጥሩ፣ ይዘና እዚህ እጠብቅሃለሁ። ለምን ትጠብቂኛለሽ? ሂጂ አንቺ። ለምን ወረቀት ይዞ መምጣት አይደል፣ አይቆየም፣ እጠብቅሃለሁ። በዛ አንዳንድ ነገሮች ልናወራ እንችላለን። ደግሞ እኔ እና አንቺ አብረን መታየታችን ጥሩ አይደለም። ለእሱ አታስብ፣ ችግር የለውም። ቆይ ምን ፈልገሽ ነው አንድ ላይ እንድንሄድ ብዬ ነው። አይ ችግር የለውም አንቺ ሂጂ እኔ እቆያለሁ። ኧረ ኘች እ አዎ ምን አይ ይ ጥሩ ነበር እንዳጠረጠረ የተፈረመው ረቀት ሎወስች እንደመጠ ነው የነገርኳት ግን ጠረጠረች አልጠረጠረች የኛ ጉዳይ አደለም። እንደዚህማ ክፍተት መፍጠር የለብነ እ ነበር እፈልጋለሁ ያልሽ ለዘድንግል ስለ ድርጅቱ ሙሉ መረጃ የሰጠው ገረመው ነው ይሆናል ስለ ነገሩ እንደ እንዴ ከአለቃ ጋሁን አብረን ነበረን ስለ ሁሉም ነገር ነግሮኛል። እኔና ተስፋዬ ላይ ችግር እየፈጠረ እንደሆነ አላወቀም ማለት ነው። ደሞ አንተ ስብቶ ለምንድነው ቀደም ብለህ ያልነገርከኝ? እኔም እኮ አቶ ተስፋዬ ነገረኝ። ይህን ነገር ሲሰራ ገረመው አላማከረህ? አዎ አላማከረኝም። በዛ ላይ ደግሞ እሱና ሊያ የሰሩኝ ስራ አስከፍቶኝ ስለነበረ ስልክ ሲደውልልኝ ራሱ አላነሳም ነበር። ግን ቅድም ደውሎልኝ ነገ እንደምንገና ይነግሮኛል። ጥሩ አግኘው። ገረመው ትንሽ መቀጣት አለበት። በምን እንቀጠዋለን? ምንም መቅጫ እኮ የለንም። ለሱ ችግር የለውም። እኔ ጋር አለ፣ ትንሽ እቆነጥጠዋለሁ። ደስ ይለኛል። ሊያ ስትል፣ ስለ ሊያ ክለብ አከፋፈት ምን አዲስ ነገር አለ? ተስፋዬ ነው ክለቡን ከፍቶ የሰጣት። ለምን ሰጣት? ያው የገረመው ስራ ነዋ። ማለት አልገባኝም። ሊያና ገረመው ተመሳጥረው እንዴት መሰለሽ ያደረጉት ተስፋዬ ሰክሮ ሊያን እንደደፈራት እሷም ደግሞ ሶስት ምስክሮች እንዳሏት እሱ ብቻ አይደለም አስገድዶ ሲደፍራት በቪዲዮ የተቀረጸ ምስል እንዳላትም ነግረው ነው። ተስፋዬ ግን የምር ደፍሯታል? አራ አልደፈራትም። ጭራሽ ምንም ነገር አልተፈጠረም። ታዲያ የምን የምስል ቪዲዮ ነው ያዘችው? ትንሽ ታግሏት ነበር፣ ግን አልነካትም። ተስፋዬ በእርግጠኝነት ይሄንን ስላለችው ዝም ብሎ አይከፍትላትም። እንደውም ሊገላት ይችላል። መረጃው እሷ ጋ ብቻ እንዳልሆነና እሷን አንድ ነገር ቢያደርጋት ለአንቺና ለዘድንግል እንደምትልክለት አስፈራርታን ያስከፈተችው። ገረመው ከእኔ ተደብቆ ሴራውን ይሰራል ማለት ነው። ቆይ ገረመውንም ሊያንም ሁለቱንም የእጃቸውን ነው የምሰጣቸው። ሊያ ምን አደረገች? ከዚህ በኋላ እኔ ሳልፈቅድ ማንም ሰው ምንም ማሰብ የለበትም? የድሯን ህይወት ያየዋታል። ምን ልታረጊ ነው? ሁለቱንም እቀጣቸዋለሁ። ምን ነው የሊያ ፍቅር አልወጣልህም? እንደ አረወቱልኛል። በጣም ጥሩ አባዬ ደህና ነኝ። እንዴት ነው? ምንድነው ድምፅህ? እየጠጣ ነው እንዴ? አዎ እየጠጣው ነው። እስከ መቼ ስራ ስራ ብቻ እያልኩኝ፣ ዛሬ እንኳን ልጠጣ ነች። የት ነው ያለው? እዚህ ቢሮ ፊት ለፊት ያለው ቤት ነው እና በቃሽ ሄሎ ሊያየ፣ እንዴት ነሽ? አለውልሽ፣ ደህና ነሽ አለውልሽ። ሁሉ ሰላም፣ ሰላም ነው አንቺ ጋርስ? እኔ ጋርም ሁሉ ሰላም ነው። አንቺ ግን እንዴት ነሽ? ኦ ምንድነው? ሰላም ታበዛሽ ያብዬ፣ ወደ ጉዳይሽ ሊያየ። ታቂዋለሽ እኮ ኤልሻዳይ፣ ደህና ናት? እረ ሊያየ፣ በናፍቆት መሞቴ እኮ ነው። ቢያንስ የምታገኝበትን ስልክ ስጭኝና ድምጿን እንኳን ልስማው። በአካል ስትመጣ ትሰሚዋለሽ። መቼ ነው የምትመጣው ነገ እንደምትመጣ ነግራኛለች ያኔ ታገኘታለሽ እውነትሽን ነው ነገ ትመጣለች አዎ ነገ ትመጣለች መጠየቅ የምትፈልጊውን ናፍቆትሽንም ነገ ትገርጅላታለሽ እሺ ሊያይ በጣም አመሰግናለሁ ችግር የለውም ባይ በቃ ቻው እሺ ቻው ተመስገን አምላኬ ምነው የኔ ልጅ እንዲህ በቃ ነው የምትጠጣው? መርሳት ስለምፈልግ። ምን ነው የምትረሳው? ህይወቴን፣ ኑሮዬን፣ ሁሉንም ነገር መርሳት ስለምፈልግ። ለምን የኔ ልጅ? ደስታ የቅጽበታ ሆነ። እድለኝ ነው መሰለኝ። ችግር ይጸናብኛል። ዙሮይን የከበበኝ በሙሉ ችግር ብቻ ነው። ታዲያ ህይወት መረሳት የለበትም ትላለህ? ገና እኮ ልጅ ነህ። ምን አይተኸው ነው ተስፋ የምትቆርጠው? ልክ ነህ፣ ልጅ ነኝ። ግን በዚህ እድሜ ያየት ህይወት ብዙ ነገር አሳየች። ቆይ ምን ገጥሞ ነው? አትታዘበኝም፣ አንድ ነገር ልንገር። ልጄ እኮ ነህ፣ ለምን እታዘብሃለሁ። እኔና ህያብ ፍቅር ጀምረን ነበር። ምን ዋጋ አለው፣ ከሶስት ቀና ያለፈ ሆነ እንጂ። አባ፣ ከምንም በላይ ተስፋ የሚያስቆርጥ የእኔ የምትለው ሰው፣ ከምንም በላይ አመንከው ሰው ሲከዳ። ህያብ ታዲያ ምን አደረገች?